ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እስከ ቤር መስገን እናንተ እንዴት ናችሁ? ሁሉም ሰላም፣ እኔ ጋር ሁሉም ሰላም ነው። ዛሬ ደግሞ አዲስ ነገር ይዤላችሁ መጣሁ። ያው ለጸጉራችን፣ የማናው ለአንቀርታ፣ ለፊታችን ተስማሚ የሆነው ነገር ይዤ መጣሁ። እኔ ተጠቅሜ ያየሁት ነገር ስለሆነ ዛሬ ላሳያችሁ እናንተም ደግሞ ሰርታችሁ እንድትጠቀሙ ተስፋ አለኝ። ይሄ ትልቅ ነገርም አይደለም፣ ያው ቀላል ነገር ስለሆነ እኔ ተጠቅሜ ያየሁት ስለሆነ ነው። አሁን አብረን እንጀምር እና ሌላ ነገር አይደለም። ይሄ እንትን ነው፣ ቲማቲም ነው። ቲማቲም ነው። ይሄኛ ደግሞ ስኳር ነው። በስኳር ፊታችን እናሻለን። ከዛ ጠቃ ቆሮችም ሁላ እንደሚጠፋ ተስፋ አለኝ። እኔ ጠፍቶልኛል። ፊት የተበላሽተው ማዳት ጠቃቁር ሁላ አበላሽተው ነበረ። በሱ አሽቼ አሽቼ ከዛም በኋላ ደግሞ የተቀበውት ታጥቤ ከግማሽ ሰዓት ያህል አቆያለሁ። ከዛም በኋላ እታጠባለሁ። ከታጠብኩ በኋላ ያለኝን እጠቀማለው። እናንተም ደግሞ እንደዚህ አድርጋችሁ ሞክሩ እና ይሄን ቪዲዮ እንደምትወዱ ተስፋ አለኝ። ቪዲዮውን ስትጀምሩ ላይክ፣ ሼር እንድታደርጉ ሰብስክራይብ እንድታደርጉልኝ እንድትተባበሩ እላችኋለሁ። ወደ ስራችን እንሂድ። ይሄ ማለት ያው ስኳር ነው። ያው እንዲህ እያረጋችሁ ሞክሩ። ይሄ ለፊታችን በጣም አሪፍ ነው። እንዲህ እያረጋችሁ ተቀቡ። የውህኔ ፊቴ ላይ የመጀመሪያ ማዳት ብቻ ነበረ፣ ፊቴ እንዳለ ማለት ነው። አሁን እሱን መጠቀም ከጀመርኩ ወዲህ አሪፍ ሆኖልኛል። ባላችሁ ነገር ተጠቀሙ። ይሄ ትልቅ ነገር አይደለም። የጓዳችሁን ውስጥ ያለው ነው። የቤታችሁ ውስጥ ያለውን ነገር ተጠቀሙ እንዲያርጋችሁ ግማሽ ሰዓት ሃል ታቆያላችሁ። ከግማሽ ሰዓት በኋላ ትታጠቡና ያላችሁን ተጠቀሙ። ያላችሁን የው ፊት እንዴት እንዳማረ፣ በፊት ማዳት ብቻ ነበረ። አሁን ቆንጆ የሆነ ልኝ እንዴት እንዳማረ ያው፣ እዚህ ጋር ራሱ ማዳት ብቻ ነበረ። የጠቋቁሮቹ ራሱ በጣም ነው የወሰደው አሁን እሱን መቀባት መጠቀም ከጀመርኩ ወዲህ በጣም ቀለለልኝ። ሁሉን እኔም ደግሞ የተጠቀምኩትን እናንተም ተጠቀሙ እና በሱ ጥቅም ስለምታገኙ ብዬ ነው በእናንተ ወደ እናንተ ያቀረብኩት። እናንተም ደግሞ ይሄን ቪዲዮ እንደምትወዱ እና እንደምትሰርታችሁ እንደምትጠቀሙ ተስፋ አለኝ። እንዲያርጋችሁ ያው እኔ ራሱ አሁን አምስት ደቂቃ ያህል ቆየሁበት። በቃ ከዛም በኋላ በምታጠብና ከግማሽ ሰዓት በኋላ ያላችንን ያለንን እንጠቀማለን። እና እናንተም ደግሞ ይሄንን ቪዲዮ ላይክ ሼር እንድታደርጉ እንድትተባበሩ በእትትና እጠይቃችኋለሁ፣ ወገኖቼ እህቶቼ ወንድሞቼ ሁላችሁም ሙስሊም እህቶቼ ወንድሞቼ፣ ክርስቲያን እህቶቼ ወንድሞቼ፣ ልጆቼ፣ ወገኖቼ ቪዲዮን ላይክ ሼር ሰብስክራይብ እንድታደርጉልኝ በትህትና ጠይቃቸዋለሁ። ያው እንደምታውቁ ያለውት ያው ችግር የለም እሱ እግዚአብሔር የተመሰገነውን መዳም ኩሽና ነው ያለውት እና ከመዳም ኩሽና እንዲወጣ እናንተም ላይክ ሼር እንድታደርጉልኝ ሰብስክራይብ እንድታደርጉልኝ እና እንድታበረታቱኝ እናታችን በርቺ አጠገብሽ ነን እንዲትሉኝ እንድትሉኝ ተስፋ አለኝ። ከዚህም በፊትም ላይክ ሼር ሰብስክራይብ ያረጋችሁም አላችሁ። አሁንም ደግሞ አጠገብ እንድትቆሙ ተስፋ አለኝ እና በጣም ወዳችኋለሁ። በጣም ነው ማከብራችሁ። ሁላችሁም ባላችሁበት ሰላም ሁኑ። የእግዚአብሔር ሰላም ከናንተ ጋር ይሁን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። በጣም ወዳችኋለሁ። በጣም ነው ማከብራችሁ። ሁላችሁንም ወዳችኋለሁ። ከጠገቤ እንዴት ቆሙ ተስፋ አለኝ እላችኋለሁ። ዘመዶች በጣም ወዳችሁ። ሰላም ሁኑ። ባላችሁበት ሰላም